ሰላም እንደምን አላችሁ? እንደምን ቆያችሁ? ወይ ያላችሁበት ሰላማችሁ ብዛ። ውድ ነው መርከ ሚዲያ ሰዎች እግዚአብሔር አምላካችን በድጋሚ ስላገናኘን ስሙ ይክበር ይመስገን። አለማችን በስልጣኔ መንገድ እየሄደች ያለች ትመስላለች ከላይ ሲመለከቷት። ነገር ግን ውስጡን ስንገባ ደግሞ ያው ውስጡን ለቄስ እንደሚባለው ሁሉ ምን ያክል ሰይጣናዊ አሰራር ምድራችን ላይ እንደተዘረጋ በደንብ የምናያቸው በርካታ ማስረጃዎች አሉ። ታዲያም በኖህ መርከብ ሚዲያ ላይ ምናልባት እንግዲህ ስለ አዲስ ዓለም ስርዓት ወይም ደግሞ ኒው ወርልድ ኦርደር ምናልባት ከሁለት ዓመት በላይ ሆኖኛል፣ ስለዚህ ጉዳይ መረጃዎችን ለእናንተ ሳቀብላችሁ ማለት ነው። አሁንም እንቀጥላለን። በተጓዳኝ ግን ሰይጣንና ሰጣና ያሰራርን ዓለም ላይ እውን ለማድረግ የሚሰሩ አካላትን ብቻ ሳይሆን መነጋገሪያ የምናደርገው እኛስ ላይ ምንድን ነው፣ እኛስ ምን ማድረግ አለብን የሚለው ሌላውና ዋናው ጉዳይ ነው ብዬ አምናለሁ። ለምን ሁላችንም እናልፋለን፣ በዚህ ምድር ላይ ዘላለማዊ የሆነ የሚቀጥል የለም እና ከማለፋችን በፊት ከኛ ምን ይጠበቃል? ምን ማድረግ አለብን የሚለውን ነገር ሞር ደግሞ ትኩረት ሰጥተን ነው እንድንሰራ። አንዳንድ ጊዜ ዲያብሎስ ጊዜያችንን ስለ ሰዎች በማውራት ብቻ ኮንሲውም እንዳያደርግብን እንዳይጨርስብን፣ ጊዜያችንን ነው ይሄ ማለት ሐሜት አይደለም። ያው ሁሌ የምናነሳው ጉዳይ ነው። ታስቦ እነሱ አስበው አልመው አቅደው በፕላን እንደሚሰሩት ሁሉ እኛ ደግሞ ምናልባትም ባለማወቅ አብዛኛው እንደዛ ብዬ ነው የምገነዘበው። ባለማወቅ በእነሱ ወጥመድ እንደገባን ነው የሚሰማኝ ስሜት ማለት ነው። ለምሳሌ የአድዋ ጦርነትን ተሸንፈው አባቶቻችን ድል ካደረጉ በኋላ እንደገና መልካቸውን ቀይረው፣ ያው በሞደርን ኤዱኬሽን አማካኝነት መጥተው ምን እንዳደረጉን አሁን ላለንበት ሁኔታ ምስክር ነው ብዬ አምናለሁና ታዲያ ከላይ የሚነገሩ ነገሮች እንደው ዝም ብሎ በግርድሁ ስንመለከታቸው ኢትዮጵያን ማጥፋት የተለያየ ስም የሚሰጠውም እንኳ ቅሉ ይሄን እየካድኩኝ አይደለም። በዋናነት ግን ኦርቶዶክስና ኦርቶዶክስ ላይ ያነጣጠር ነው። እንደ ኦርቶዶክሳዊ ብቻ ሳይሆን በነገራችን ላይ በእስልምናውም ስትሄዱ በተመሳሳይ ሃይማኖት ላይ ያለ ዘመቻ ነው ምድራችን ላይ ያለው እና ምንድን ነው ያለው በእነሱ አመራር የሰው ልጅ የፈለገው መሆን ይችላል የሚል አመለካከት ነው ያላቸው፣ እነ ዘ ኒው ወርልድ ኦርደር መሪዎች የምንላቸው ወይም የአሜሪካ መሮ የምዕራቡ ዓለም የምንላቸው የሰው ልጅ እንደፈለገው መሆን ይችላል ነው። ለምሳሌ አንድ ሰው ዝም ብሎ ተሜዳ ተነስቶ ራቁት የመሄድ እፈልጋለሁ ካለ ማንም ሊከለክለው አይገባም ነው፣ ማንም ሊከለክለው አይገባም ነው። እንደዚሁ በተመሳሳይ አንድ ሰው ተነስቶ ወንድ ተነስቶ ከወንድ ጋር መገባት ፈልጋለሁ ካለ መገባት ይችላል ነው። ሴቷም ከሴቷ ጋር መገባት ይችላሉ ካለች መጋባት ትችላለች፣ መብቷ ነው ነው። በተመሳሳይ የሰው ልጅ ሲወለድ ጾታው እናንተ መወሰን አትችሉም ነው፣ በነፃነት ነው። እንደዚሁም የሰው ልጅ ተነስቶ ከእንሳ ጋር ሜት ማድረግ ይችላሉ ፈልጋለሁ ካለ መብቱ ነው፣ ማንም አይከለክለውም የሚል እምነትና እንደ አይነት ሪዮት ነው ዓለማችን ላይ ለምድራችን ላይ እየተካሄደ ያለው እና እነዚህ ነገሮች ሊከለክል የሚችል ደግሞ ሃይማኖት የሚባል ተቋም አለ። እርግጥ በእነሱ አመለካከት ሃይማኖትን ልክ እንደ መዝረፊያ እና ሰዎችን ኃጢያት ሳይኖርባቸው ኃጢአተኛ ናችሁ ብለው በማስፈራራት ሰዎችን የሚቆጣጠሩበትን መንገድ ነው ብለው የሚያስተምሩም ናቸው። በነገራችን ላይ ይህን በሚባልበት ሰዓት ምናልባት በሃይማኖት ስም የሚነግዱ ሰዎች የሉ ማለት ግን አይደለም፣ እንደዛ የሉ ማለት አይደለም። ግን ሃይማኖት በእኛ አስተምሮ በኢትዮጵያ ኦርቶዶክስ ተዋሕዶ አስተምሮ በተለይ ትምህርት ሃይማኖት ላይ ኮርስ ሲስተማራችሁቶች ወንድሞች ምን ማለት እንደሆነ በደንብ ትርጉሙን ትረዱታላችሁ ብዬ አምናለሁ እና በአጭሩ ትልቁን ኢሜጅ ለመናገር ያክል ሃይማኖት ማለት ሰዎችን ከእግዚአብሔር ጋር የሚያገናኝ የህይወት መንገድ ነው። በአጭሩ ልክ በትንቢተ ኤርምያስ ላይ የተቀመጠው የቀደመችውን አባቶቻችሁን ጠይቁ ተብሏል። በቀደመችው መንገድ ላይ ተጓዙ ተብሏል። ለነፍሳችሁ እረፍት ታገኛላችሁ ተብሏል እና ለነፍስ እረፍት የምናገኝባት የህይወት መንገድ ሃይማኖት ናት። ግርድፍ ትርጉሙ ማለት ነው። ታዲያ ይሄ አሁን ቀድሜ የነገርኳችሁ የነጻነት ዓለም የሚጀምረው ከገነት ነው። በነገራችን ላይ አዳምና ሔዋንን ዕፀ በለስን እንዳይበሉ ተከለከሉ ተብሎ ነው በዚህ በአዲስ ዓለም ስርዓት መሪዎች ዘንድ የሚቀነቀነው አጀንዳ ማለት ነው። ግን እግዚአብሔር አልከለከለም። በነገራችን ላይ ትምህርት ነው የሰጠው ይሄን ከበላችሁ ትሞታላችሁ፣ ካልበላችሁ አትሞተው ነው ነፃ ፍቃድ ፍሪ ዊል ነው የተሰጣቸው ነፃ ፍቃድ ነው። በጣም የሚገርመው ነገር እግዚአብሔር ለሰው ልጆች ነፃ ፍቃድ አሳልፎ መስጠቱ እንደ ምንድን ነው ሊታይ የሚገባው ነው? ቸራ አምላክ ነው፣ ፍቅር አምላክ መሆኑ ነበር ሊነገርለት የሚገባው። እነሱ ግን እንደዛ አይደለም። ያንን ሃይጃክ አድርገው እግዚአብሔር ልክ እንደ ዲክታተር አድርገው የሚያስቡት። በነገራችን ላይ ከዚህ በፊት አልበርት ፓይክ የተባለው የፍሪሜሰን ኮማንደር የተናገረውን ሉሲፈርስ ላይት በረር በሚል የተናገረው ሉሲፈር ማለት ብርሃን ያመጣ ነው፣ ብርሃን ተሸካሚ ነው። እርግጥ ነው መጽሐፍ ቅዱስ ላይ ይጠቅሰዋል። እርግጥ አይደለ አንተ የአጥቢያ ኮኮብ እያለ ይጠቅሰው ነበረ። በትንቢተ ኢሳይያስ ላይ ስንመለከት የአቅቢያ ኮኮብ ነበረ፣ አንክድም። ከመካዱ በፊት ያለውን ክብር ነው እየነገርን ያለው። አለ የእግዚአብሔር አብን የእሳት መጋረጃ የብርሃን መጋረጃ የሚከፍት የሚዘጋ ነበረ። ቅቡ በእግዚአብሔር ነው። አዜመን ጠላዊት ነው። አለ ይህን አንክድም። ግን ከክብሩ ከወረደ በኋላ ያ ክብር በሱ ዘንድ የለም። የብርሃን ተሸካሚ አይደለም፣ አሁን የጨለማ ተሸካሚ ነው። የጨለማና የጨለማና የጨለማ አሰራርን ምድራችን ላይ እውን ለማድረግ ሌት ተቀን የሚሰራ ሀይል ነው ዲያብሎስ አሁን እነሱ እግዚአብሔር አዳምና ሔዋንን በገነት ካስገባቸው በኋላ ዕፀ በለስን እንዳትበሉ ብሎ አላቸው እንዳትበሉ ብሎ ጭራሽ መከልከል ይችል ነበር በነገራችን ላይ ግን እዛ አላደረገም በቃ ፍቃድ ነው ነፃ ፍቃድን ለሰው ልጅ ስለሰጠ እግዚአብሔር ደግሞ የሰውን ነፃ ፍቃድ ማስገደር ስለማይችል ነው አሁን ትልቁ ነጥብ የእያንዳንዳችሁን እኔም እናንተም ነፃ ፍቃዳችሁን ለምንድን ነው የተጠቀማችሁት ያላችሁት የሚለውን ነገር ነው በደንብ አስመራችሁን ያዘ ያለባችሁ ለማን ነው አሳልፋችሁ የሰጣችሁት እግዚአብሔር ነጻ ፍቃድን ራሱ ሰጥቶ የኛን ነጻ ፍቃድ መልሶ ይጠይቃል፣ መልሶ ይጠይቀናል ስጡኝ ብሎ። ልትድን ትወዳለህ እንዳለው ማለት ነው። አልፈልግም ካለ እግዚአብሔር አስገድዶ ስለታመመ አያድነውም። አንኳኩ ይከፈተላችኋል ነው ካለ፣ አንኳኳችሁ በግድ አንኳኩ ብሎ አያስገድዳችሁም ነው። እግዚአብሔር ነው የሚገርመው ገነትንም ሲኦልም አዘጋጅቶ ምርጫዊ እናንተ ነው። ይሄ ነጻ ፍቃድ ነው። ሰው ነጻ ፍቃድ ካወቀበት ይጠቀምበታል፣ ካላወቀበት ደግሞ ይጠፋበታል ነው። ስለዚህ ዳቢሎስም ይህንን ነጻ ፍቃዳችን አስገድዶ ወደሱ መውሰድ አይችልም። በእኛ ፍላጎት እየተመሰረተ የተመሰረተ ነው። በነገራችን ላይ አንድ ሰው ጥንቁልና ቦታ ሲሄድ መተት ቦታ ሲሄድ ዳቢሎስ ገፍቶት አይደለም። ይህንም በደንብ ማስበር አለባቸው። አስገድዶት አይደለም በራሱ ፍቃድ ነው የሚሄደው። ለምን ይመስላችኋል? ለእያንዳንዱ እንደ ስራው መጠን ይከፍል ዘንድ ዋጋ ከኔ ጋር አለ ነው የሚለው። ለእያንዳንዱ ነው እግዚአብሔር ዋጋ የሚከፍለው። ምን ማለት ነው? እያንዳንዳችን በነጻ ፈቃዳችን ላይ መሰረት አደረግ ነው በህይወታችን ላይ የሰራ ነው መልካም ነገር ቢሆን ክፉ ነገር ላይ መሰረት አድርጎ እግዚአብሔር ፍርድ ይሰጣል ነው። በሰራ ነው ስራ ወይም በዘራ ነው ልክ እናጭዳለን ማለት ነው። ስለዚህ አንድ ሰው ከመሬት ተነስቶ እግዚአብሔር እኮነነኝ ማለት አይችልም። ስለዚህ በራሳችን ፍቃድ ላይ መሰረት ያደረገ ነው ሁሉ ነገር ሊወሰን የሚችለው። ምክንያቶችን ማጥፋት አለብን። ነዋቸው እንደዚህ አድርጎኝ፣ እንደዚህ አድርጎኝ። ይሄ ሲባል ዲያብሎስ አይፈትንም ማለት አይደለም፣ ይፈትናል። እንኳን አይደለም እኛን ቀርቶ ክርስቶስን እኮ በቤተ መቅደስ እንትን ላይ ያወጥ እኮ፣ ወይም ከፍ ያለ ቦታ ላይ ያወጥ እኮ። ይህን ሁሉ አለሙ ለእኔ ብትሰግድልኝ እኮ እሰጥሃለሁ ቦታ ላይ አይደል ዛሬ እንደዛ ነው አይደለ? ሀብት ሰጥሃለሁ፣ ንብረት ሰጥሃለሁ፣ ይህን አድርግልሃለሁ፣ ግን ይህን አድርግ ይለዋል። ዓለሙን ሁሉ ሀብቱን፣ እነዚህ ምድር ላይ የሚቀሩ ነገሮችን ያሳያቸዋል። ሰዎች እሺ ብለው ለጊዜያዊ ነገር ይታለላሉ፣ ይመትታሉ፣ ያስመትታሉ። ምን የማያደርጉት ነገር አለ? በዛ ምክንያት ነፃ ፈቃዳቸውን ለሀብት ለንብረት፣ ለዝና ለታዋቂነት ብለው አሳልፎ የሚሰጡ በጣም በርካታ እንደ ሀገርም እንደ ዓለም አቀፍም ብዙ ሰዎች አሉ። ስለዚህ እናንተ ነጻ ፈቃዳችሁን ግጥም አድርጋችሁ መያዝ ነው ያለባችሁ። ነው ሙጭጭ አድርጎ መያዝ ነው። የእናንተ ነጻ ፈቃድ በእናንተ እጅ ላይ ብቻ ነው ያለው። ነገ ተነጎዳ አንድ ሰው በእግዚአብሔር ፊት ቆሞ ወደ ገሃና የሚያስገባ ፍርድ ቢሰጠው ዳቢሎስ ተጠያቂ አይደለም፣ በነገራችን ላይ አይጠይቅም። ይህንን ካላመናችሁ መጽሐፈ መቃቢያ አንሳደስ ላይ ሄዱና አንብቡት ሙሉውን ዳቢሎስ ከእግዚአብሔር ዘንድ ምን አይነት ቃል ኪዳን እንደተሰጠው ማለት ነው ለእግዚአብሔር አልገዛ ያሉትን በሄኖክ መንገድ በኢዮብ መንገድ አልሄድ ያሉትን እንደ ኢዮብ ያልጸኑትን ሃይማኖታቸውን ለሚቀይሩ ሰዎች ጣፋንታ ናቸው ብሎ ለሱ እንደተሰጠው ሁሉ እዛ ላይ የሚነግረን ነገር አለ። ስለዚህ የኛ ነፃን ፍቃድ አሁን የኛ ነፃ ፍቃድ ማስገደድ አይችልም። ዳግሎስ ፔረድ ግን ነፃ ፍቃዳችንን በምን አይነት መልኩ ይወስደዋል ነው አሁን ጥያቄው፣ እዚህ ጋር ነው ማትኮር ያለብን። እሱም ዓለም ላይ ያለውን እንቶ ፈንቶ ነገር በማምጣት ወይም በመደርደር እኛን ጊዜያችንን በአግባቡ እንዳንጠቀም ማድረግ ነው። አእምሯችንን በአግባቡ እንዳንጠቀም ማድረግ ነው። በእምነታችን እንዳንጠቀም ማድረግ ነው። ቢዚ ማድረግ ነው። በመጽሐፍ ቅዱስ ላይ አንድ ተጠቀሰ ነገር አለ። አንድ ሱናማዊት ሴት ነበረች እና ይቺ ሴት ሁል ጊዜ እግዚአብሔር ነብይ የተባለውን ኤልሳዕን ትቀበል ነበር በቤቷ ለአገልግሎት በሚሄድበት ሰዓት። ይቺ እንግዲህ መጽሐፈ ነገስት ምዕራፍ አራት ላይ ከቁጥር አራት ጀምሮ ካልተሳሳኩኝ እዛ ላይ ነው ያለው እና ሁሌ ወደ ቤቷ ይሄንን እግዚአብሔር ነብይ እያስገባች ተሳድረዋለች ለብቻ መስቀመጫ ቦታ ሰርታ፣ ልክ በዘመኑ ቋንቋ ልክ እንዳንድ ቤርጎ ነገር አድርጋ ሰርታ ማደሪያ ከደቀ መዝሙሩ ጋር ከግያዝ ጋር ትቀበለዋለች፣ እና ሁሌ በምትቀለበልበት ሰዓት እዚያ ያድራሉ። እና ሁሌ ይሄ እግዚአብሔር ነብይ፣ የእግዚአብሔር ሰው ይሄን እያደረገችለት ውለታ ስትውልለት ደቀ መዝሙሩ ጠራልና፣ እንዲያሉ እቺ ሴት አናውቃትም፣ አታውቀንም፣ ግን እንደ አይነት ውለታ ታድርግልናለች፣ ታበላናለች፣ ታጠጣናለች፣ ቤቷ ታሳድርናለች። እንግዲህ ተቀባይነት ነው። ባጭሩ የእነ አብርሃምን መንገድ የተከተለ ሴት ማለት ነው። መንገዱን መስቀለኛ ላይ ሰርቶ በግራም በቀኝም ከፊትም ከኋላ የሚመጣውን ሁሉ እያመጣ የሚያበላ የሚያጠጣ የሚያሳድር የሚያስተናግድ አበ ብዙኃን አብርሃም የመጀመሪያው የሃይማኖት ገበሬ በመጀመሪያ ጊዜ እግዚአብሔርን በሕገ ልቦና ተመራምሮ ያገኘ አብርሃም ይህን ያደርጋልና ያንን ፈለግ ተከትላች ሴት ኤልሳን ከደቀ መዝሙሩ ጋር አብራ ታስተናግዳቸው ነበርና ኤልሳ አንድ ቀን የሰው ውለታ ከብዶት የእግዚአብሔር ሰው ስለሆነ ምን ላደርግልሽ በእና ጠይቃት አላት። እኔ በመኳንንትና በነገስታት መካከልም ተሰሚነትም አለኝ ነው። ባጭሩ ኤልሳዕ ታሪኩ በጣም ሰፊ ነው። በእስራኤል ዘንድ የሚከበር ሰው ነው፣ የሚታወቅ ሰው ነው። በእስራኤልና በሶሪያ መካከል የሚደረገውን ጦርነት ለአንድና ለመጨረሻ ጊዜ እንዲቀር ያደረገ እግዚአብሔር ሰው ነው። በነገራችን ለዛ ነው በነገስታት ዘንድ እንኳ ተሰሚነት ያለው የእግዚአብሔር ሰው ነው። ያንን ስለሚያውቅ በነገስታት ዘንድ እንኳ በመኳንንቱ ዘንድ እንኳ በመሳፍንቱ ዘንድ እንኳ የሚደረግልሽ ነገር የምትፈልጊው ነገር ካለ እኔ ማስደረግ እችላለሁኝ። ስለዚህ ምን ላድርግልሽ ብለና ሄድና ጠይቃት አለው ደቀ መዝሙሩን ግያዝን። ሄድና ጠይቃት። እኔ በዘመዶች በወገኖች መካከል አብሬ ኖራለሁና የቸገረኝ ነገር የለም ብላ መለሰች። እግዚአብሔር ሰዎች ዛሬ እኛ እንደዚህ ይዞን እኛ ምንድን ነው ሊሆን የሚችላል? መልሰ አንድ ነቢይ አንድ ባህታይ ነኝ ወይም የሆነ አካል መጥቶ እንደዛ ቢለን ጥያቄያችን በጣም ብዙ ነው። ይች ሴት ግን እኔ ምንም አልፈልግም አለች። የምትፈልገው ነገር ስለሌላት አይደለም ወይም የጎደለባት ነገር ስለሌለ አይደለም። የእግዚአብሔር ሰዎች በአንድ ነገር ወደ አይን በረከኩ ነው ቅሉ። ስለዚህ ምን አለች? አልፈልግም ምንም የጎደለኝ የለም አለች። ኤልሳ ኤልሳሁንም ተጨነቀ። ምን ላድርጋለ? ደቀ መዝሙሩ ገያዝ እቺ ሴትኮ ልጅላት አለ። እንደዛ ከሆነማ በጣም ቀላል ነው። ሂጂና የዛሬ ዓመት ወንድ ታቀፊያለሽ አላት። ሄዳና ነገራት ደቀ መዝሙሩ ግያዝ በዚህ ለሱናማዊ ሴት እሷ ምናለችው አለችው፣ ከዚህ በፊት ታሪክ ምን የማይሆን ነገር አትንገረኝ ነው። እንዴት ሊሆን ይችላል አይነት ነገር ማለት ነው። ይሄ ማለት እግዚአብሔርን ስለሚጠራጠሩ አይደለም። ድንግል ማርያም እኮ ገብርኤል ያበስራሴ በጣም ምንድን ነው ያለችው? ራሳቸውን ዝቅ ያደርጋሉ። እኔ ለዚህ ክብር የምገባ አይደለሁም ይላሉ። ከዛ በኋላስ እንደ ፍቃድ ይሆንልኝ የሚሉት ፍቃዳቸውን አሳልፈው ለእግዚአብሔር ፍቃድ ይሰጣሉ ማለት ነው። ከዛ ይቺ ሴት የዛሬ ዓመት ወንድ ትወልዳለች ሰባለች ማመን አልቻለችም፣ ግን በዓመቱ ወለደች። ያ የወለደችው ልጅ የሚገርመው ነገር አባቱ አባቱን ተከትሎ ወደ ስራ ቦታ ሄደ፣ ወደ እርሻ ቦታ ሄደ። እዛ በሄደበት ሰዓትም ራሴን ራሴን ብሎ ታመመና መጨረሻ ላይ ከመካከሉ ካሉ አንዱ ደቀ መዝሙሩን ወይም ለአንድ አገልጋውን ወደ ቤት ልኮ ልጁ እንድታመመን ለባለቤቱ ወይ ለሚስቱ ነገራት፣ ለዛ ቅን ሴት። እሷም ቶሎ ሄዳ አስመጣችው ልጇን፣ ህይወቱ አላለፈው ነበርና ግን መጨረሻ ላይ ህይወቱ አለፈ። አልቀረም ከመሞት ማለት ነው። ከዛ ህይወቱ ካለፈ በኋላ ልጇ ልቅበር አላለችም፣ ልገንዝ አላለችም፣ እድር ልናገር አላለችም። አህያ አምጥ አለችው ያን አገልጋውን። አህያ መጣች ልጇን እዛ ቤት ውስጥ ቆለፈች። መጨረሻ ላይ አሽከሩን ወይም ደግሞ ደቀ መዝሙሩ ይሄ አገልጋዩን አህያዋ ላይ ተቀመጠችና ንድ አለችው እኔ ሳላዝህ ምንም ነገር ሳልናገርህ ችላ እንዳትል። ስለዚህ አታዘግየኝ ወይም እንዳታዘግየኝ አለችው። ጉዞዋ ወደተነበረ ወደ እግዚአብሔር ሰው ወደ ቄርሞሎስ ተራራ ወደ ኤልሳጋ ነበረ ጉዞዋ። ልጇን አስቀምጣ ሄደች። አስቀድሞም እኔ በፍላጎት አልነበረም ኃጢአትን ተመራምረህ ልጅ አሰጥተኝ፣ እንደገና መልሰህ ልጅም በኃጢአት ምክንያት ሞተብኝ፣ ነው የእሷ ሐሳብ። ዞሮ ታሪኩ ባጭሩ ምንድነው? ያንን ደቀ መዝሙሩን ያንን አገልጋውን አህያውን ሲነዳ ቶሎ ቶሎ እንዳ ነው አታዘግይ፣ ችላት ትበላለችው የተባለውን እሱን ፈጸመ። አታዘግየኝ አለችው። ወደ እግዚአብሔር ሰው ጋር ለመሄድ አታዘግየኝ። አሁንም ይህንን ታሪክ ወደ እኛ ስናመጣ ይህን እናንተ በምንኖርበት ዓለም ውስጥ የሚያዘገየን በጣም በርካታ ነገር ነው። አሁን ያለው ማህበራዊ ሚዲያው ያዘገየናል፣ ዘረኝነቱ ያዘገየናል፣ ምንም ማያዘገየን ነገር አለ። ስጋዊ ፍላጎት ያዘገየናል፣ ሱስ ያዘገናል፣ ዝሙቱ ያዘገየናል፣ አሉባልቱ ያዘገየናል። ይሄ ሁሉ ነገር እናናንተን ያዘገያል። ጉዟችን ወዴት ነበረ? ወደ እግዚአብሔር። ይህች ሴት ወዴት ነበረ እየሄደች ያለችው? ወደ እግዚአብሔር ሰው ወደ ኤልሳ ነው እየሄደች ያለችው። ኤልሳ የካህን ምሳሌ ነው፣ የእግዚአብሔር ሰው ነው። እዛ ከሄዳችሁ ምን ልደር ምን ልታደርጉ እንደምትችሉ ዲያብሎስ ያውቃል አ ግን ያንን አገልጋይ ተቀምጣ እሷ እሷ እሱ ምን ስትለው ችላ እንዳትለው ነበረ። እሱም ችላ አላለም፣ በፍጥነት ነበር እየነዳ የነበረው። አላዘገያትም ነበረ ሄዳ ኤልሳን ይዛ መታ ድጋሚ ቤቷ ታሪኩ ሰፊ ነው። መጽሐፍ ነገስትን ካለ አንብቡት። ኤልሳና እንደውም ደቀ መዝሙሩ መጥቶ ራሱ ገያዝ ሊያናግራት ፈልጎ እኔ አንተን አልፈልግም ብፈልገው እሱ ነው ዋናው ነው ብላ ከሱ ጋር ተዋት እንደገና ብሎት ኤልሳ ከሱ ጋር ተገናንታ ያውቃል። ምን እንዴት ተደረገ ስለዚያ ቤት መጥቶ ያን ልጅ እንደገና ድጋሚ አስነሳላት ህይወት ሰጠላት ማለት ነው። ከዘገጃችሁ አያችሁት እሷ ባለመዘግየቷ ምክንያት የተለያየ አህያውን ተቀምጣ እኮ ወደ አገልግሎ እየነዳ በነበረበት ሰዓት መንገድ ላይ ብዙ ነገር ያጋጥማት ይችላል እኮ። እስከ ቀርሜሎስ ተራራ ስትሄድ ዝም ብላ አይደለም ያን ሁሉ መንገድ የሄደችው። ስንት መከራ አልፋ ነው እዛ የደረሰችው ነው። ግን አልዘገየችም ነበረ። እኛ እስካሁን ድረስ መድረስ ያለብን ቦታ እንዳንደርስ ያዘገዩን ነገሮች በጣም ብዙ ናቸው። ማህበራዊ ሚዲያ ያዘገየናል። ይሄ ሲባል ማህበራዊ ሚዲያ ጠቃሚ ነገር የለውም እያልኳችሁ አይደለም። የኢንተርኔት አለም ጠቃሚ ነገር የለውም እያልኳችሁ አይደለም። ግን የሚጠቅመን ነገር ላይ ፎከስ አድርገን ጊዜያችን እናቃጠል። የሚጠቅመን ነገር ላይ ሀያ አራት ሰዓት ብናቃጠል ጊዜያችን አለፈ ዘገየን አይባልም። የማይጠቅመን ነገር ላይ ሲሆን ነው ጊዜ ባከነ፣ ዘገየ ወይም ደግሞ ጊዜ ተቃጠለ የሚባለው። አንድ ሰው ዩቲዩብ ላይ ቁጭ ብሎ መልካም ትምህርት የሚሰማ ከሆነ ለስጋውም ለነፍሱ የሚጠቅም ማለት ነው። በሚሰራበት የስራ ዓለም ላይ ለስራው ሞር መረጃ ለውቀት የሚጠቅመውን ነገር ማየት መማር ጊዜ ተቀጠለ አይባልም። ለነፍሱ የሚጠቅመው መንፈሳዊ ትምህርት፣ ስብከት ቁጭ ብሎ የሚያደምጥት ከሆነ ጊዜው ተቀጠለ አይባልም። ግን እንቶ ፈንቶ ቧልቱን ቀልዱን ከዚህ ከሰማይ በታች የሚቀረውን ነገር ሁሉ የሚመለከተ የጊዜውን አቃጠለ ዘገየ ነው ይባለው። ለዛ ነው ዳቢኖስ በደዛ አይነት መልኩ ጊዜያችን ቅርጥፍ አድርጎ አርጎ ይበለዋል። ሳታቁት የመሞቻ ጊዜያችን ይደርሳል ማለት ነው። መዘግየት ማለት ይሄ ነው። ስለዚህ አዲስ ዓለም ስርዓት ደግሞ በዚህ ጉዳይ ላይ አይታማም። የሰው ልጆችን የሚያዘገዩ ቢሊየን ሚሊየን አይደለም ሺ አይደለም በቢሊየን ነገሮች አሉ። ዓለም ላይ አሁን በጣም ብዙ አዘግይ ነገሮች የሚያዘገዩ አሉ። ስንት ነው? 24 ሳምሩ ጊዜውን ቲክቶክ ላይ የሚያቃጥል ዩቲዩብ ላይ ጊዜውን የሚያቃጥል ይህን ስል ማህበራዊ ሚዲያ ተከታተሉ እያልኩኝ አይደለም። የሚጠቅማችሁን ነገር እና የማይጠቅማችሁን ነገር ለይታችሁ የሚጠቅም ነገር ላይ ከሆነ አንድ ሰው 24 ሰዓት ዩቲብ ላይ ተጥሮ ቢውል የሚጠቅመውን ነገር ነው የያዘው። በህይወታችን ስንኖር የህይወት እስኬጁል ወይም ደግሞ የህይወት የጊዜ አጠቃቀም ሊኖረን ይገባል ነው። መንፈሳዊ ለነፍሳችን መስጋችንም ያንን ማድረግ አለብን ነው። ዳቢሎስ ግን አሁን ቅድም ያልኳችሁ ነጻ አፍቃዳችሁን በግድ አይቀማችሁም ግን ምንድን ነው የሚያደርገው? ነጻ ፈቃድ መቀማት ማለት ማለት ነው፣ መስራት የምንችልበትን የጊዜ ቀመር በንቶ ፈንቶ እንድናሳልፍ ያደርገዋል። በማይረባ ነገር በዘረኝነት ስንባላ፣ እርስ በርስ ስንከፋፈል፣ ስንጎሻሸም ምን ዝርዝሩ ያውቃል። ከኔ በላይ ታቁታላችሁ፣ ከኔ በላይ ታቁታላችሁ። እድሜያችን እንዳያልቅ በጥንቃቄ ጊዜያችንን መጠቀም እንዳንዘገይ። አዲስ ዓለም ስርዓት ማለት ዋናው አላማው የሰው ልጆችን ከሚፈልጉበት ግብ እንዳይደርሱ ማዘግየት ነው። አላማው ማዘግየት ነው። ጊዜም መብላት ነው። ጊዜ ቆሞ አይጠብቅም። እናንተ ብሰሩበትም ባሰሩበትም ጊዜ ይሄዳል። ታኝታችሁም ይሄዳል። ጊዜ ይቆጥራል። በነገራችን አይደለም፣ ታኝታችሁ ጊዜ ይቆጥራል። እየሰራችሁም ይቆጥራል። ማንም ጊዜን ማስቆም አይቻልም። ጊዜን መጠቀም ነው የሚቻለው። ይህንን ነው በህይወታችን ውስጥ ማድረግ ያለብን። እግዚአብሔራዊ የሆነው መንፈሳዊ የሆነው ነገር ምን ሰራ? ይሄ ዓለም ለሁላችንም የተሰጠ ዓለም ነው። በነገራችን ላይ ያው አሁን ላይ ሴኩላሪዝም የሚባለው ጉዳይ በጣም እየገነነ እየሄደ ብዙዎች በኃይል ብርጫ ደፍጥጠው ለመግዛት የሚሄዱበት እንቅስቃሴ ያው የምንመለከታቸው በጣም በርካታ ነገሮች ቢኖሩም እንኳ ማለት ነው። ስለዚህ አዲስ ዓለም ስርዓት ማዘግየት ብቻ አይደለም፣ ከማዘግየትም አልፎ መሄድ የምንፈልግበት ቦታ ሃይማኖታዊ ጉዳዮችን እሹችን ላይ ጭራሽ ሃይማኖት አያስፈልግም ብሎ እየሰራ ነው ያለው። ሃይማኖት ያለባቸው ሀገራት ስንት ናቸው? በጣት የሚቆጠሩ ናቸው። በነገራችን ላይ እኛም ሀገር ብንመጣ አሁን ስሙ ነው የቀረም በነገራችን ላይ ሃይማኖት ኦርቶዶክስ ተከታይ ናቸው ተብለን አንገታችን ላይ ማተም ምልክት አለ እንጂ በተግባር እንገለጣለን ወይ? እሱ የራሴን ነው ልመልስ ለበልስ የምችለው የራሳችሁን የምትመልሱ እናንተ ናቸው። እኔ በሰው ህይወት ገብቼ ስለማልፈተፍ ስለማላቅ፣ ስለማይመለከተኝ የጋራ የሚያደርጉን ነገሮች ላይ ብቻ ነው እሹ ሀሳብ አንስቼም ልንነጋገር የምንችለው። ስለዚህ በዛ መልኩ ነው ህይወታችን መምራት ያለብን። ነው የሚያዘገዩን በጣም በጣም ብዙ ነገሮች ናቸው። ፕሊስ በተለይ ኢንተርኔቱን አለም ስትጠቀሙ በጣም በጣም በጣም አክቲቭ መሆን አለባችሁ። ፕላንድ መሆን አለባችሁ። አለበለዛ በሬ ሆይ ነው ሳሩን አየና ገደሉን ሲያይ እንደተባለው ሁሉ ማለት ነው። ይሄ ማለት ደግሞ ኢንተርኔት ውስጥ ያለው ዓለም በነገራችን ላይ ጊዜያችሁን ብቻ አይደለም የሚቀማችሁ፣ ብሬናችሁን የሚቀማችኋል። ብሬን ዋሽ ነው የምትደረጉት አዲክት ነው የምትሆኑት። አንድ ሲጋራ ውስጥ ሀሽሽ ውስጥ የተደበቀ ሰው፣ በዝሙት የተደበቀ ሰው አሁን ድሮ ሰዎች የሚጠቅሙባቸው የሱስ አይነቶች ተብሎ የሚጠቀሱ ብዙ ሰው የሚጠቅስ፣ አሁን ሲጋራ ሊል ይችላል፣ መጠጥ ምናምን ሊል ይችላል። አሁን በዚህ ዘመን ከፍተኛ የሆነ አዲክትድ ሰዎች ሊጠቅሙበት ያለው ጉዳይ ማህበራዊ ሚዲያ ነው፣ የኢንተርኔቱ አለም ተጥዶ መዋል ማለት ነው። ይህ ማለት ደግሞ አእምሯችሁን፣ ጉልበታችሁን፣ ህይወታችሁን፣ ሃይማኖታችሁን፣ ማንነታችሁን ነው የሚያሳጣችሁ። ስለዚህ ፕሮግራም እንዳደርጋችሁ በእቅድ በፕላን ወደዛ ኢንተርኔቱ አለ መግባት ትችላላችሁ። ይህ አልተከለከለም። የሚጠቅማችሁን ነገር ብቻ ማየት፣ የማይጠቅማችሁ አሳልፉት። በቃ ይሄ ነው አለቀ። ህይወታችንን በዛ መልኩ መምራት ያለብን። አትዘግዩ። የሚያዘገያችሁን ነገር ጣሉት፣ አያስፈልግምና ማለት ነው። አጭር ጊዜ ነች ያለችን በነገራችን ላይ ዝምድር ላይ በጣም አጭር ለኛ አምሳ ስልሳ መቶ ዓመት ረጅም ሊመስለን ይችላል። አይደለ አይደለም? በእግዚአብሔር አቆጣጠር ግን እች በጣም ኢሜንት ናት። እችን ጊዜያችንን ተጠቅመን በዚህ ትንሽ እድሜ ዘላለማዊ ህይወትን መንዝሩት። በዚች እድሜ ትንሽ ነገር ሰርተን ዘላለማዊ ህይወት ለመኖር ነው እየኖር ያለ። ስለዚህ ዘላለማዊ ህይወትን እንዳናጣ እች የተቆጠረችን የእድሜ ግልል የጊዜ ጉዳይ መጠቀም ከኛ ይጠብቃል። ታውት ሌላውን ብጡም ያዘገኝ ነገር አለ። በነገራችን ብዙ ብዙ ብዙ ተዘርዝሮ የማያልቅ ወደፊት ልናወራቸባቸው እንችላለን። እንደ ማለፍ እንዳለብን። ስለዚህ እዚህ ላይ ትኩረት አድርገን ህይወታችንን መምራት አለብን። አታዘግየን፣ እንደ ሱናማዊቷ ሴት አታዘግየኝ ማለት አለብን። እግዚአብሔር ከሚዘገይ ነገር ይጠብቀን። ዓለም የሚያዘገይ በጣም ብዙ ነገር አላት እና ማለት ነው። ይህን ነው ማለት የምፈልገው። በድጋሚ እንደዚሁ በሌሎች ሀሳቦች እስከምንገናኝ መልካም ቆይታ እንዲሆንላቸው እመኛለሁኝ። ይቆየን።